ጤናስጥልን፣ አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። ጤናስጥልን፣ ተመልካቾቻችን እንደምን አላችኋል? ይህ ባላገሩ ቴሌቪዥን ነው። የባላገሩ ቴሌቪዥን የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት አህመድ ላይ አንኳር ጉዳዮችን አስቀድማለሁ። በፑንትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆን አይቀሩ በተባሉ ሰዎች ተገደሉ። ጅቡቲ የመኖሪያ ፈቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገለጸች። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን ገለጹ። ወደ ቀዳሚው ዜና አልፋለሁ። በፑንትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆኑ አይቀሩም በተባሉ ሰዎች ተገደሉ። በሶማሊያዋ ፑንትላንድ ራስ ገዝ የኢትዮጵያ ቆንስላ ውስጥ ተመድበው ይሰሩ የነበሩት ኢትዮጵያዊ ዲፕሎማት ፋራህ አይዲድ ጃማ ከሶማሌላንድ ራስ ገዝ በቅርቡ በተነጠለችው ኤስኤስ ካቱሜ ግዛት ላስ አኖር ከተማ ውስጥ በጥይት ተመትተው ሕይወታቸው ማለፉን የሶማሊያ የዜና ምንጮች ዘግበዋል። የግዛቲቷ ባለስልጣናት ግድያውን የፈጸሙት ለጊዜው ታጣቂዎች የአልሸባብ አባላት ሳይሆኑ አይቀርም የሚል ጥርጣሬ እንዳላቸው ዘገባዎቹ አመላክተዋል። በዲፕሎማቱ ህልፈት ዙሪያ የግዛቲቱ ባለስልጣናት ምርመራ እያደረጉ እንደሆነ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህ ዜና እስከተጠናቀረበት ሰዓት ድረስ በዲፕሎማቱ ህልፈት ዙሪያ በይፋ ያለው ነገር የለም። የሶማሊያ ፌዴራል መንግስት ከሶማሌላንድ መገንጠል እንፈልጋለን ያሉ የጎሳ ሚሊሻዎች ከደማፋሳሽ ውጊያ በኋላ የመሰረቷትን ኤስኤስ ካቶሜ ግዛት ባለፈው ሳምንት የፌዴሬሽን አባላት ግዛት አድርጎ መቀበሉን ማወጁ ይታወሳል። ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገለጸች። የጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩን ህጋዊ የመኖሪያ ፍቃድ ለሌላ ዜጎች ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገ ውይይት አለመሳካቱን አስታውቋል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት ከመጋቢት 25 2017 ዓ ም እስከ መያዝያ 24 2017 ዓ ም ባለው በፈቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደረግ መሆኑን አሳውቆ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በሶስት ወር እንዲራዘም ጥያቄ መቅረቡን ኤምባሲው ገልጸዋል። የተያዘ ውቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችን በተመለከተም ባለቤቶቹ በጅቡቲ መኖር የሚያስችላቸው ሕጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ ገልጸዋል። በኮንትሮባንድ ንግድ ላይ የተሳተፉ ከሃምሳ በላይ የቡና ላኪዎች እገዳ ተጣለባቸው። የቡና ምርት ለኮንትሮባንድ እና ለተለያዩ ህገወጥ ድርጊቶች የተጋለጠ በመሆኑ የኢትዮጵያን ተጠቃሚነት እየጎዳው ይገኛል ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ምክትል ዳይሬክተር አቶ ሻፊ ኡመር እንደተናገሩት ቡናን ላልባሌ ነገር እንዳይውል ለማድረግ በሶፍትዌር አማካኝነት አንዳንዱ እያንዳንዱ ምርት ከመነሻ እስከ መድረሻ መድረሱን ለመረጋገጥ የሚያስችል የቁጥጥር ስራ እየተከናወነ እንደሆነ ይገኛል። ይህም በተለይም ቡናን በአግባቡ ለውጭ ገበያ ለማቅረብ አስተዋጽኦ እንዳለው ገልጸው ምርቱን ለኮንትሮባንድ ንግድ እንዲያውሉ የሚያውሉ አካላት ላይ የተለያዩ እርምጃዎች የተወሰዱ እንደሚገኙ አስረድተዋል። በዚህም መሰረት ቡናን ወደ ትክክለኛው መዳረሻ እንዲደርስ ባላደረጉት አካላት ላይ ከአስተዳደራዊ እርምጃ አንስቶ ተገቢውን ቅጣት እንዲያገኙ መደረጉን መደረጉን ተገልጿል። በህገወጥ መልኩ ቡናን እየደበቁ ያሉትን በተመለከተ ባለስልጣን መስሪያ ቤቱ ከፌዴራል ፖሊስ፣ ከብሔራዊ መረጃ ደህንነትና ከህግ አካላት ጋር በመሆን የቁጥጥር ስራዎች እየተሰሩ በመሆናቸው በዚህም ምርቱን በቁጥጥር ስር መዋልና መያዝ እንደተቻለ አብራርተዋል። ከጉዳዩ ጋር በተያዘ አስራ አራት የቡና ላኪዎች ለህግ እንዲቀርቡ መደረጋቸውን ጠቅሰው ከሃምሳ በላይ የሚሆኑት ደግሞ ታግደው ጉዳያቸው እየተጣራ ይገኛል በማለት አቶ ሻፊ ጨምረው ተናግረዋል። መረጃው የ ዳጉ ነው። የውጭ ምንዛሪ ቢሮዎች ብሔራዊ ባንክ በሚያወጣው የዶላር ጨረታ ላይ መሳተፍ እንዲፈቀድላቸው ጠየቁ። ብሔራዊ ባንክ የውጭ ምንዛሬ ፖሊሲው አይፈቅድም ብለዋል። ፈቃድ ተሰጥቷቸው ስራ የጀመሩ የውጭ ምንዛሬ ቢሮዎች የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ ማውጣት በጀመረው የውጭ ምንዛሬ ጨረታ ላይ እንዲሳተፉ እንዲፈቀድላቸው ጠይቀዋል። ከጥቅምት ወር 2017 ዓ.ም ጀምሮ ከኢትዮጵያ ብሔራዊ ባንክ ፍቃድ አግኝተው የውጭ ምንዛሬ ግብይት በማካሄድ ላይ የሚገኙት የውጭ ምንዛሬ ቢሮዎች ብሔራዊ ባንክ ማካሄድ በጀመረው የውጭ ምንዛሬ ጨረታ ላይ መሳተፍ እንደሚፈልጉ ገልጸዋል። ብሔራዊ ባንክ ፍቃድ ከሰጣቸው አስራ ሁለት የውጭ ምንዛሬ ቢሮዎች አንዱ አንዱ የሆነው ዮጋ የውጭ ምንዛሬ ቢሮ የቅርንጫፍና የማርኬቲንግ ስራ አስኪያጅ አቶ ፋሲል አለሙ ስራ ከጀመሩ ስድስተኛ ወራቸውን እንደያዙ ገልጸው ካለፉት አራት ሳምንታት ወዲህ በውጭ ምንዛሬው ገበያ ውስጥ በውጭ ምንዛሬ ገበያ ውስጥ የተወሰነ መቀዛቀዝ እየታየ መሆኑን ጠቁመዋል። ዘገባው የሪፖርተር ነው። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን ይፋ አድርገዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል። በተለይም የአሜሪካን ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረው እና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠብቃል ብለዋል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍያ እንደሚሆን አረጋግጠዋል። ይህ ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆኑ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓት በሚቀጥሉት አስር ዓመታት ውስጥ በዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣም ይጠበቃል። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መንበረ ስልጣናቸውን በተቆጣጠሩ ማግዝ የብሪክስ ቡድን የአሜሪካን ዶላር ለሚፎካከር ገንዘብ ቢፈጥር 100 ፐርሰንት ቀ እንደሚያስከፍሉ በማስጠንቀቅ ምላሽ ሰጥተው ነበር። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሀሳብ ዝም ብለን የምንመለከተው አይደለም ብለዋል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብፅ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች በዚህ ህብረት አባል መሆናቸው ይታወቃል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።